ሰላም፣ ሰላም ውድ የዘመን ስፖርት መረጃ ተከታታዮች እንዴት ናቸው ሰላማችሁ? በያላችሁበት ሁሉ የከበረ የተከበረ እንዲሆን የዘወትር ምኞትን ወደ እናንተ አደርሳለሁ። ዘመን ስፖርት ተመልሷል። ዛሬም እንደወትረው የተለያዩ የውጭ የዝውውር መረጃዎችን ወደ እናንተ ለማድረስ ተገኝቻለሁ። ዘመን ስፖርትን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እየሆናችሁ የተለያዩ ቪዲዮዎችንም ከመጀመራችሁ በፊት ሰብስክራይብ እና ላይክ እያደረጋችሁ አብራችሁን እንድትቆዩ ጋብዛለሁ። ውድ አድማጮች፣ እንግዲህ የስፖርት መረጃዎችንም ስጀምር በመጀመሪያ ለአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እፈልጋለሁ። አርሰናል የተለያዩ የዝውውር ሂደቶችን ሲያነሳና ሲጥል ከቆየ በኋላ በመጀመሪያም በዚህ በመጀመሪያው ምዕራፍ የዝውውር ቀናት ማለት ነው የመጀመሪያውን የአርሰናል ፈራሚ አሳውቋል። በዚህም የመጀመሪያው ፈራሚ እንግዲህ የዴቪድ ራያ ምክትል በረኛ በመሆን አሪዛባላጋን አስፈርሟል ማለት ነው። ስለዚህ ዝውውር ወደ በኋላ ላይ የምላችሁ ነገር ይኖራል። ውድ ተከታታዮች አብራችሁ እንድትቆዩ ጋብዛለሁ። እንግዲህ ወደ የዝውውር ጉዳዮች ሳልፍ አትሌቲክስ ቢልባኦ የክንፍ ተጫዋቹን ዊሊያምስን በክለቡ የማቆየት ፍላጎት እንዳለው ገልጿል። ውድ ተከታታዮች የአትሌቲክስ ክለብ ፕሬዚዳንት ጆን ዩሬት እንዳለውም ይህንን የክንፍ አጥቂ ኒኮ ዊሊያምስን በማቆየት ያለውንም ፍላጎት ገልጿል። ስካይ ስፖርት ኒውስ በዚህ ዓመት መጀመሪያ ላይ የዘገበውን መረጃ እኛም ወደ እናንተ ማድረሳችን የሚታወስ ነው። ውድ ተከታታዮች በዘገባችንም የዚህ ተጫዋች የውል ማፍረሻ 50 ሚሊዮን ፓውንድ መሆኗ ይዘነጋል። እንግዲህ ውድ አድማጮች ከዚህ ተጫዋች ጋር በተያያዘም ይህ ተጫዋች እንግዲህ ወደ አርሰናል ቤት የሚዘዋወር ከሆነ ሳምንታዊ ደሞዝ ወደ 300,000 ፓውንድ ይጠይቃል ብለን ነግረናችሁ ነበር። ይህንንም አርሰናል መቀበል አልቻለም ማለት ነው። ስለሆነም የዚህንን የኒኮ ዊሊያምስን ዝውውር ለጊዜው ገታ አድርጎ የተለያዩ አማራጮችን እያማተረም ይገኛል። ምናልባትም የዚህ ተጫዋች በአርሰናል ቤት የዝውውር ራዳር ውስጥ የሚሆን አይመስልም፣ በዚህ የውድድር ዓመትና በዚህ የትራንስፈር ወቅት ማለት ነው። እንግዲህ ውድ አድማጮች ምሽቱንም በወጡ ሌሎች መረጃዎችም ይህንን ወጣት ተስፈኛ ኒኮ ዊሊያምስን ክለቡ መልቀቅ እንደማይፈልግ እስከ ስፖርት ኒውስ ጨምሮ ዘግቧል። ውድ ተከታታዮች፣ የክለቡ ፕሬዚዳንት ጆን ውሪያትም ስለ ክለባችን አሸናፊነትና አስደሳች ፕሮጀክት እንዳለን አምናለሁ። እናም ኒኮ ዊሊያምስና የተቀሩት የቡድኑ አባላት ወደፊት በጣም አስደሳች አመት ይኖራቸዋል ብዬ አስባለሁ ሲልም ተናግሯል። በሌላ የአርሰናል ጉዳይም እንግዲህ ስንሄድ የዝውውር መረጃም ከ ከአርሰናል ጋር የተያዘ ጉዳዩን እናካፍላችሁና የሪያል ማድሪዱን ተጫዋች ብራዚላዊውን ሮድሪጎ እንግዲህ አርሰናል ከዚህ ቀደም ይፈልግ እንደነበርና በዚህ የዝውውር መስኮትም ለማስፈረም እየተጉ እንደነበረ ቀደም ሲል በተለያዩ መረጃዎች እንዳካፈልናችሁ ይታወቃል። እንግዲህ አርሰናል ለዚህ ዝውውር በዚህ የዝውውር ቀናትም ሮድሪጎን ማስፈረም ይፈልጋል ሲል የስካይ ስፖርቱ ሊያል የማስ መናገሩም የሚታወስ ነው። አርሰናሎች እንግዲህ በዝውውር መስኮቱ የግራ መስመር አጥቂና ዘጠኝ ቁጥር ጨራሽ አጥቂ እንደሚፈልጉ የሚታወቅ ጉዳይ ነው። በዚህም እንግዲህ ክለቡ የዝውውር በጀቱን ሲመዝን በተለያዩ ቦታዎች ላይ በርካታ ኢላማዎችን አንግቦ እየተንቀሳቀሰም ይገኛል። ማለት በመጋቢት ወር ስራውን በይፋ የጀመረው አዲሱ የስፖርት ዳይሬክተር አንድሪያ ቤርታም እንግዲህ ከአርሰናል አሰልጣኝ ማይክል አርቴታ ጋር ስላፈጻጸማቸው ከመወሰናቸው በፊት በእያንዳንዱ ቦታ ላይ የተሻሉ ተጫዋቾችን ለማግኘት እንግዲህ የተለያዩ መረጃዎችን በተለያዩ ኃያላን ክለቦች ላይ እየሰበሰቡ መሆናቸውም ታውቋል። ውድ ተከታታዮች ስለሆነም እንግዲህ በአርሰናል ቤትም እንደ ብራዚላዊ ሮድሪጎ፣ ኒኮ ዊሊያምስ፣ ሌሮይ ሳኔና ሞርጋን ሮጀርስ ካሉ ተጫዋቾች ጋር በዝርዝሩ ውስጥ በአርሰናል ቤት ካሉት የግራ ክንፍ አማራጮች መካከል ተጠቃሽ ናቸው ማለት ነው። ውድ ተከታታዮች እንግዲህ አርሰናል የተረጋገጠ ጥራት ያለው ተጫዋችን ነው ማስፈረም የሚፈልገው በዚህ የውድድር ዓመት ማለት ነው። ከስፔን የወጡ አንዳንድ ዘገባዎች እንደሚሉትም ብራዚላዊ ሮድሪጎ ስለወደፊት እቅዱ ከአዲሱ የሪያል ማድሪድ

ለመነጋገር ተዘጋጅቷል እየተባለም ይገኛል። ይህ የሃያ አራት ዓመቱ ወጣት በማድሪድ ቤት እንግዲህ ሶስት ዓመታት ቢቀረውም ነገር ግን ስለወደፊት ዕጣ ፈንታው እርግጠኛ ያልሆነም ውድ ተከታታዮች፣ በአጥቂ ቦታ ላይም ስንመለከትም ውድ ተከታታዮች፣ አርሰናል የኒውካስሉን አሌክሳንደር ኢስቅን የስፖርቲንግ ሊዝቦኑ ቪክተር ዮከሬሽ እና የአርቢ ሌብዚቹን ቤንጃሚን ሴስኮ ተመራጭ ላማዎች አድርጎ እየተንቀሳቀሰ ይገኛል። ምንም እንኳን ዝርዝሩ የበለጠ ቢራዘምና ዋና ምርጫው ግልጽ ባይሆንም አርሰናል እነዚህን ተጫዋቾች እየተከታተለ ይገኛል። ሆኖም ኒውካስል ዩናይትድ በሊቨርፑል ቤት በጥብቅ የተደነቀውን አሌክሳንደር ኢሳቅን እንደሚያገኙት እርግጠኞች ናቸው አርሰናሎች ማለት ነው። እንግዲህ ማንቸስተር ዩናይትድ እና ሌሎች በርከት ያሉ ክለቦችም ቪክተር ዮከሬሽ እና ቤንጃሚን ሴስኮ ላይ ፍላጎት አላቸው። ዛሬ በወጡ የተለያዩ መረጃዎችም እነዚህ ተጫዋቾች እንግዲህ ከአርሰናል በፊት ማንቸስተር ዩናይትድ እሱ የሚፈልገውን ገንዘብ የሚያቀርብለት ከሆነ ወደ ማንቸስተር ዩናይትድ መዘዋወር እንደሚፈልግ የተለያዩ የመረጃ ምንጮች እየተናገሩ ይገኛሉ ማለት ነው። ስለሆነም እንግዲህ አርሰናል በተለያዩ የዝውውር ዓመታት ላይ እንደምንመለከተው የተለያዩ አማራጮችን በመፈለግና ወሳኝ የሚባሉ የዝውውር ሂደቶችን ወደኋላ በማዘግየት እንግዲህ በተለያዩ ክለቦች የሚፈልጋቸውን ተጫዋቾች እየተነጠቀ እንደሚገኝ እናቃለን። አሁንም እየተመለከትን የምንገኘው ጉዳይ ይሄ ነው። ውድ ተከታታዮች፣ ማንቸስተር ዩናይትድ እንግዲህ ይህንን ድንቅ ተጫዋች ቪክተር ዮከሬሽ ይፈልጋል እንዲሁም ቤንጃሚን ሴስኮም እንደሚፈልግ ይታወቃል። ስለሆነም አርሰናል የሚፈልጋቸው እነዚህን ተጫዋቾች ማንቸስተር ዩናይትድም እያማተራ ባቸው ይገኛል። ቪክተር ጊዮኬሬስም እንግዲህ ማንቸስተር ዩናይትድ የምፈልገውን የደሞዝ መጠን የሚያቀርብልኝ ከሆነ ወደ ማንቸስተር ዩናይትድ ለመዘዋወር አላንገራግርም ሲልም በዛሬው ጉዳይ ላይ እየተነሳ ይገኛል። ውድ ተከታታዮች እንግዲህ አርሰናል ከብዙ ኃያላን ክለቦች ጋርም በዚህ ጉዳይ ላይ እየተፎካከረ ይገኛል። በእርግጥ አርሰናል የሪያል ሶሲዳዱን አማካኝ ማርቲን ዙቢሜንዲን ለማስፈረም እርግጠኛ ሆኖ እስካሁኗ ሰዓት ድረስ ቆይተዋል። ምንም እንኳን ተጫዋቹ እስካሁን የህክምና ምርመራ ለማድረግ ያልቻለ ቢሆንም ማለት ነው። ክቡራን ተከታታዮች አርሰናል እንግዲህ ከዚህም በተጨማሪ ከዴቪድ ራያ በመቀጠል ሁለተኛ በረኛ መሆን የሚችልና በተከላካይ ስፍራ ላይ የሚጫወት አንዳንድ ወጣት የሆኑ ተጫዋች አማራጮችን በማፈላለግ ላይ ናቸው የሚሉ መረጃዎችንም እንደነገርናችሁ እናስታውሳለን። ውድ ተከታታዮች ከነዚህም እንግዲህ ቀደም ብዬ ከጠሯቸው ተጫዋቾችን በተጨማሪ የጀንኩን ተጫዋች ኮንስታንቲኖስ ከሬሳን ለማስፈረም ከክለቡ ጋር እየተነጋገረ እንደሆነም ተዘግቧል ማለት ነው ይህ የ17 ዓመት ወጣት በቤልጅየም ያደረገውን የውድድር ዘመን ተከትሎ እንግዲህ ከብዙ የአውሮፓ አያላን ጋር ተገናኝቷል እንደ አውሮፓ አቆጣጠር በ2007 የተወለደው ኮንስታንቲኖስ በግንቦት 2024 ነው እንግዲህ የመጀመሪያ ቡድን ጨዋታውን ማድረግ የቻለው ከዚያን ጊዜ ጀምሮም የጀንግ ተጫዋች አድርጎ በማቋቋም ራሱን ማለት ነው ባለፈው የውድድር ዘመን 38 ጨዋታዎችንም ማድረግ የቻለ ወጣት ተጫዋች ነው እንግዲህ ይህንን የተጫዋቹን አቅምና ችሎታ የሪያል ማድሪድን አይን መሳብ ችሏል። ውድ ተከታታዮች፣ በዚህም ሁኔታ ከሌሎች ፈላጊ ክለቦች መካከልም አርሰናል ይህንን ዝውውር ለማድረግ እየገፋበት ሲሆን በክረምቱም ወደ ኤሚሬትስ መውሰድ ይፈልጋሉ ማለት ነው። እንደውም በግሪክ በወጡ ዘገባዎች ውድ ተከታታዮች፣ በአቴንስ መቄዶንያ የዜና ወኪል በኩል እንደተባለው በአርሰናልና በጀንክ መካከል ስምምነት ሊደረስ ጫፍ ላይ ሲሆን ስምምነቱም በአጠቃላይ 68 ሚሊዮን ፓውንድ ያስወጣል ተብሎም ይታሰባል። በስምምነቱም እንግዲህ ይህ ተጫዋች ከአርሰናል ጋር ከመገናኘቱ በፊት የ25/26 የውድድር ዘመንን በውሰት በጀንክ እንደሚጫወት የሚል ውልም ተጨምሮ እንደተያያዘበትም እየተዘገበ ይገኛል ማለት ነው ውድ ተከታታዮች እንግዲህ ይህ ዝውውርን በስኬት የሚጠናቀቅ ከሆነ ውድ ተከታታዮች፣ በ2019 ከሮማ ወደ ናፖሊ በ30 ሚሊየን ሮ የተዘዋወረውን በኮስታስ ማኖላስ የተያዘውን ሪከርድ በመስበር ለግሪክ ተጫዋች እንግዲህ ለግሪክ ሪከርድ የሆነ ዝውውር ይሆናል ማለት ነው። አንድሪያ ቤርትራም እንግዲህ በተለያዩ ክለቦች እየሰራና በገበያው ላይ ንግግሮችን እያደረገ እንደሆነ ይታሰባል። በአርሰናል ቤት እንግዲህ ቀስ እያለም አንደሚመጣ የሚያሳይ ምስል የበለጠ ግልጽ እየሆነ ይሄዳል ማለት ነው። እንዲሁም የአማካይ ክፍላቸውን ለማጠናከር የሚፈልጉት አርሰናሎች የክረምቱ የዝውውር መስኮት ከመጠናቀቁ በፊት ዘጠኝ ቁጥር ለማስፈረም ተስፋ አድርገው እየተንቀሳቀሱ ይገኛል። የቤርታ ዋነኛ ስራ ሆኖ የተቀመጠውም እንግዲህ ይህ የፊት አጥቂን የማስፈረም ጉዳይ ነው። በዚህም እንግዲህ የስፖርቲንግ ሊዝበኑን ቪክተር ዮኬሬስ እና የአረቢ ላይፕዚጉን ቤንጃሚን ሴስኮን ለማስፈረም ነው እንግዲህ እየተንቀሳቀሰ የሚገኘው እንግዲህ አርሰናል በዚህ ደረጃ የኦፐሬሽን ወይም ሴስኮን ለመውሰድ እየሞከረም ይገኛል። የመድፈኞቹ የስፖርት ዳይሬክተር አንድሪያ ቤርታም የትኛውን አማራጭ ቅድሚያ ለመስጠት ጊዜውን እየወሰደ እንዳለ ባይታወቅም ማለት ነው። ሴስኮ እንግዲህ ለረጅም ጊዜ ክትትል ሲደረግለት የቆየ ተጫዋች ሲሆን ባለፈው ክረምትም ለአርሰናል ለመፈረም ተቃርቦ የነበረ መሆኑ አይዘነጋም። ቪክተር ዮከሬሽ ለስፖርቲንግ ባለፉት ሁለት ዓመታት ያሳየውን ጥሩ አቋም ተከትሎ በአርሰናል ቤት እንግዲህ ኢላማ ሆኖ ብቅ ማለት የቻለ ተጫዋች ነው። አርቴታ ባለፈው ወር ስለ አርሰናል የክረምት እቅድ ሲናገርም መድፈኞቹ ቡድናቸውን ለማጠናከር ሲፈልጉ ስራ ሊበዛባቸው እንደሚችል ፍንጭም ሰጥቷል አርቴታ እንግዲህ በጣም አስደሳች ክረምት ይሆናል ብሏል በመጀመሪያ እኛ ያደረግነውን መገምገም የቡድኑን ደረጃ ለመጨመር መንገዶችን መፈለግ የጨዋታ ሞዴላችንንና ተጫዋቾቻችንን አሁንም ማዳበር የምንችልባቸውን ትልልቅ ሀሳቦችን ማግኘት ከዚያም እነዚያን እቅዶች አንድ ላይ በማጣመር የቅድመ የውድድር ዘመንን መጫወት አለብንም ሲል ተናግሯል እንግዲህ ውድ ተከታታዮቼ በመጨረሻም እንግዲህ አርሰናል በዚህ የውድድር ዓመት በዚህ በመጀመሪያው የዝውውር መስኮት ማለት ነው የተለያዩ ተጫዋቾችን ሲያማትር የቆየ ቢሆንም ነገር ግን ከዚህ ቀደም እንግዲህ በትራንስፈር ወሬዎች ውስጥ ሲጠቀስ ያልነበረውን የዴቪድ ራያ ተጠባባቂ ለማድረግ እንግዲህ የሰላሳ አመቱን የግብ ዘብ ኬፓ አሪዛባላጋን አስፈርሟል ማለት ነው። አርሰናል ይህንንም ተጫዋች እንግዲህ በአምስት ሚሊየን ፓውንድ ነው እንግዲህ ወደ አርሰናል ያመጣው ማለት ነው። ተጫዋቹ እንግዲህ በሪያል ማድሪድ እና በበርንማውዝ ቤት አሪፍ የውድድር አመታትን ማሳለፍ የቻለ ተጫዋች ነው። ውድ ተከታታዮች በዚህ አመትም እንግዲህ በተሰለፈባቸው ሰላሳ አንድ ጨዋታዎች ስምንት ክሊን ሽቶችን ማስመዝገብ ችሏል። በሪያል ማድሪድ ቤት ውድ ተከታታዮች ዘጠና ሰባት ሴቭ ነው ማስመዝገብ የቻለው። ይህም እንግዲህ ከአርሰናሉ ቋሚ ተጫዋች ከዴቪድ ራያ ማለት ነው በተወሰኑ በአስራ አንድ ሴቦች ይበልጣል ማለት ነው። እንግዲህ ዴቪድ ራያ በዚህ ዓመት በአርሰናል ቤት ማለት ነው 86 ሴቦችን ነው ማስመዝገብ የቻለው። በዚህም ኬፓ አሪዛባላጋ 97 ሴቦችን ማስመዝገብ ይችሏል ማለት ነው። በዚህም እንግዲህ የመጀመሪያ የዝውውር ሂደቱን አርሰናል በበረኛ ጀምሮታል። ከዚህ በኋላም የተለያዩ ተጫዋቾችን ምርጥ የሚባሉ ተጫዋቾችን ለማስፈረም በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። በአርሰናል ቤት ሁለተኛው ፈራሚ ማን ይሆናል? ማርቲን ዞበሜንዲ የመሃል ተጫዋች ነው። የሕክምና ምርመራ የሚቀረው ተጫዋች ነው። ውድ ተከታታዮቼ በዘጠኝ ቁጥር ሚና ላይ ቤንጃሚን ሼሽኮ አለ። ቪክተር ዮኬሬሽ አለ እንዲሁም የክንፍ ተጫዋቾችን ስንመለከት እነ ኒኮ ዊሊያምስ አሉ የበርሙኒኩ ሌሮይ ሳኔም በአርሰናል የዝውውር ራዳር ውስጥ የሚገኝ ተጫዋች ነው በሁለተኛ የዝውውር ሂደት ውስጥ አርሰናል ማንን ያስፈርማል የሚለው ጉዳይ ካሁኑ ተጠባቂ ይሆናል ማለት ነው እንግዲህ ውድ ተከታታዮች ዛሬ ላይ በሰፊው የአርሰናልን ጉዳይ ይዤላችሁ በመምጣት የተለያዩ የዝውውር ሂደቶችን በአርሰናል ቤት ማለት ነው እየነገርኳችሁ አብሬያችሁ ቆይቻለው እንግዲህ በየዕለቱ የተለያዩ ስፖርት መረጃዎችን ከዘመን ስፖርት በየጥዋቱ ወደ እናንተ ይደርሳሉ ማለት ነው። ዘመን ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ላይክና ሸርን በማድረግ ቪዲዮዎችን ጀምሯቸው። ሰናይ ጊዜ መልካም ቆይ